ከአንተ ጋር በዚህ ሁለት አመት ውስጥ ከአንተ ጋር ሁናም ቢሆን ይበለኝ እያልኩ የእኔ ጥፋት ለምን ሳይበለኝ ይቅጣኝ። ከዚህ በላይ ወትሮስ ምን አለበትን? እሱ ነው ተበዳይ። ምንም ነገር ብትፈታተነኝ፣ ምንም ብትመታኝ እኔ ልቀቀኝ ምን ብሎ ቢልክ ነው እንደዚህ የልብ ልብ ተሰምቶ የማይሆን ወሬ የምታወራው ነው ወይስ ብፈልገ ነው ፎቶውን አላየኸው ትሰማኛለህ በእንደዚህ አይነት እንትን እንድታናግረኝ አልፈልግም እጄን ዞር ልታደርገው ምን ልታመጣ የሚያማምሩ የፍቅር ጊዜያቶችን የማይሆን ወሬ አታውራ በምን ይሄ ነገር ቢፈጠር ለኔ የሆነ ነገር ትናገረኛለች። አንድ እና አንድ ነገር ምን ነገር አንድ እና አንድ ነገር ቢኖር ትወደኛለች፣ ታፈቅረኛለች። እኔም አፈቅራታል። ይሄ ሁሉ እንድሜ እንዲህ እያልክ ራስህን አታታ። እሷ ምንም አትወድ። ቃልአብ ከኔ ጋር የተነሳችሁ ብሎ ልኮልኛል። ከዛ በተመሳሳይ አሁን አንተም እየላክልኝ ቆይን ያህል ጅል ነው እንዲመስል አይገርም። ምን ያህል እንደምትወዳት ነው ያየሁብኸውን። እሷ ግን አትወድ። ምን ዋጋ ዴናስተልን። ዲሻናላችን ቤተሰቦች እንደምን ቆይታችኋል? ያው ዛሬ በአንድ ታሪክ መጥቻለሁ። ያው እንግዲህ ከዚህ በፊት ከበሚ ጋር የነበረን ቆይታ አይታችኋል፣ እና ትንሽ ራቅ ቢልም በሆነ በሆነ ባለመመቻቸት የተነሳ ትንሽ ጊዜ ያዛርጌው ነበር። ያጋጠነውን ጉዳይ ታውቃላችሁ። ብዙዎቻችሁ የማታውቁ ካላችሁ ያው እስቲ መጨረሻ ላይ ወይ ደግሞ የዚህ ቪዲዮ ኮሜንት ስር ሊንኩን አስቀምጥላችኋለሁ። ገብታችሁ ምን እንደተፈጠረ ና ምን ስናሳልፍ እንደነበረ ምን አይነት ችግር ውስጥ እንደነበርን ያው በአቦሽ ጉዳይ ምን አይነት ችግር ውስጥ እንደነበርን ማየት ይችላላችሁ። እንግዲህ በዛ በዛ ጉዳይ ያው የራሴንም ጉዳይ ማስተካከል ስላልቻልኩ ትንሽ አራዝሚው ነበር። ያኔ ከቃልአብ ጋር ልገናኝ ሩጭ ጭይጄ መሀል ላይ ቃልአብ ጋር ስደውል እንደማይመችው ና ነገ እናደርገው ሲለኝ፣ ወደ በነጋታውም ላገኘው ስል ያው እንደ ድንገት ይሄ ጉዳይ ተፈጠረ ና ሙሉ ለሙሉ ትኩረቴን ወደ እዛ ጉዳይ አድርጌ ረዥም ቀን ለረዥም ያህል ቀን ቤትም ሳልገባ ምናምን ቢዚ ሆነን አሳልፈን ነበር። ጫካ ለጫካ ከሰፈር ወደ ሰፈር እየቀያየርን ሀገር ሀገር እየቀያየርን ረዥም ጊዜ አሳልፈን ነበር። እና እሱን አብዛኞቻችሁ ታውቃላችሁ። የማታውቁ ካላችሁ በድጋሚ እናገራለሁ። ያው ኮሜንት ስር ላይ ሊንኩን አስገባለሁ፣ ገብታችሁ ማየት ትችላላችሁ። እና እንግዲህ ዛሬ ላይ የመጣሁት ከበምኒ ጋር አንድ ጉዳይ ተፈጥሮ ነበርና በዛ ጉዳይ ደግሞ ቃልአብ ዋነኛው ያው ይህን ነገር እኔ እናሷን ለማለያየት ማን ይላቁ ምን አይነት እንትን ይሁን እኔ በማላቁም ምክንያት ህይወቴን እየበጠበጠ ያለ ሰው ነው። እና ያው ከሱ ጋር ደግሞ ተቀጣጥሪ ያለውን ነገር ለመፍታት ካልሆነ ደግሞ ምን እንደሚፈልግ ለመጠየቅ ቀጥሬያለሁ። በተረጋጋ መንፈስ ሁሉም ነገር ፈተኗል። ዛሬ ላይ አሁን ላይ ሁላችንም ወደ ራሳችን ህይወት እስከተመለስን ድረስ ደግሞ ይህን ነገር ማየትና ማመዛዘን ማስተካከል አለብን ብዬ ስለማስብ እንግዲህ ያው ቃልአብን ቀጥሬዋለሁ። ቃልአብ ሲመጣ ደግሞ ምን እንደሚል ምን አይነት ምላሽ እንደሚሰጠኝ ለምን እንደዚህ እንደሚያደርግና ህይወቴን ለመበጥበጥ ለምን እንደዚህ እንደፈለገ ጓደኛ የምለው ብዙ ነገር አድርጌለት ያው አድርጌለት አለሁ አይባልም ለሰው ልጅ ግን ያው እውነቱን መናገር እና እሱም ማወቅ መርሳትም ስለሌለበት ነው ይህን ቪዲዮ እየሰራ ያለሁት። ግዴታ ያዩዋልም ቪዲዮን ያዩዋል። አንዳንዴ ያው የሆነ ሚዲያ ላይ ስትሆኑ ህይወታችሁ ሚዲያ ላይ እንዳለ በግላጭ ሲወጣ የሆነ በመሃላችሁ ገብቶ የሆነ የሚበጠብጣችሁ ነገር አይጠፋም። በቃ ብዙዎቻችን እንደዚህ ነው እያጋጠመን ያለው እና እሱም ስለሚያየው ይህን ነገር ለምን እንዳደረገው መጠየቅ እንፈልጋለሁ። ልጠይቀውም ቀጠር ያለው ዛሬ ላይ እኔ ራሴን የቀጠርኩትና ይመቸኛ ልመጣ አለው ብሎኛል፣ ማታ ደውዬለት። ዛሬ ደግሞ በተቀጣጠርንበት ሰዓት መጥቻለው። አርፍዷል። እኔ ስራ ስላለብኝ ከሰዓት የሚሄድበት ቦታም ስላለኝ እየጠበቅኩት ነው። እሱ ደግሞ አርፍዷል። እስ ከመጣ በኋላ ምን ይላል፣ ምንድን ነው፣ ለምን ይሄን ነገር አደረግኩ እንደሚል ከሱ ከራሱ ከቃልአብ አንደበት የምንሰማው ነው የሚሆነው። እንግዲህ ውድ ቤተሰቦቻችን ያው እየሰራው ነው ብዙ ነገር እንትን እያልኩ ነው እኔንም እያበረታታችሁኝ ያው ከፈጣሪ ጋር ይህን ጉዳይ ፈተዋለሁ። ይህን ጉዳይ ተውት፣ ያው አንድ ጀምር ያለው ይህን ነገር እስክ ፈታው ድረስ መከታተል አለባችሁ ብዬ ስላሰብኩ እንጂ ሲጀመር የዩቲዩብ እንትን አንድ ወደ ሚዲያ ማምጣትም አልፈለግኩም ነበር እና ይህ ነገር ሚዲያ ላይ እንደተጀመረው ሚዲያ ላይ ይለቅ ብዬ ነው። እኔም ሌላ ስራ በሌላ አይነት መንገድ ነው መምጣት የምፈልገውና እንግዲህ ውድ ቤተሰቦች እየሰራው ነው እንድታበረታቱኝ እፈልጋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ያው ሀሳብ አስተያየታችሁን ደግሞ ኮሜንት ስር እያስቀመጣችሁ እኔ ማገዝ እና ማበረታታት አትዘንጉ። ያው ቃልአብን ጠርቸዋለሁ። ሲመጣ ደግሞ የሚቀጥልላችሁ ነው የሚሆኑ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ቤት ሰዎች፣ ያው ቃልአብ ደርሻለሁ ብሎኛል። እሱም የሚል ቴክስት ልኮልኛል፣ ደርሻለሁ የሚል ቴክስት። ሰላም ነው። ናራ ፈልጌ ነበር። እኔን ነው? ደስ ይለኛል፣ ግን ያው ይቅርታ ወንድሜ፣ እዚህ ጋር ፕሮግራም ይዣለሁ እና ሌላ ሰውም እየጠበቁ ስለሆነ ሌላ ቀን ወይ ደግሞ ከጨረስኩ በኋላ መሆን ይችላል። የምጠብቀው ሰው እኔ ነኝ። አይ ተሳስተሃል ወንድሜ፣ ወይ ደግሞ ሰው ተመሳስሎብህ ነው የሚሆነው። አንድ ጓደኛዬ እየጠበቅኩ ነበርና፣ ይቅርታ ካላስቸገርኩ። ካሜራም እዛ ጋር አለ፣ ያው ትንሽ እንዳይደብረው ላውራህ እኮ ነው የመጣሁት እኮ። ገባኝ። ወይ ደግሞ ሰው ተሳስተህ ነው የሚሆነው። እንደሚ ማለት አንተ ነህ? አዎ፣ ዮናስ ነኝ። ዮናስ ነኝ። ቃልአብን ነው እየጠበቅህ ያለ? እኮ ቃልአብን ነው የምጠብቀው። እንዴት አወቅ እሱ ቃል አብ ብለውኝ ስለማይሆን ገብቶኛል ተ ጠርጥሬ ያለሁ እሱ ምክንያቱም ያ እንደማያገኝ እየጠረጠርኩ ነበር ሁለት ሰዓት ሙሉ እዚህ አስጠብቆኝ መጨረሻ ላይ ንቀት ነው እሱ አንተንም ቢልክ ቆይ ገብቶ አዎ የቱ ነው የቱ ነው ንገርኝ ምን ይዘጋል ቃልአብ ቤት ነው እየጠየቅኩ ነው እኮ ቃልአብ ቤት ነው ያለው እየጠየቅኩ ነው ቃልአብ ቤት ነው ተውለት ተደብቆ ነው ወይስ ደርሻለው ብሎ ቴክስት ልኩልኝ። ለምድረግ ደብቀው፣ እንዴት አትል ፈርቶ፣ ይኗ አንተ ነው ይፈራው፣ እኮ ባይፈራኝ ፍለፊት እንደው እንድ ልጅ መጥቶ ያወራይ ነበር ነው ወይስ እኔ እንድደነግጥ ነው? ዱርዬ ምናም የሚልከው አንተ ነው። ሁለታችንን ምቀርተ ይቀርው አንተ ነው ኮፈሪው። አይ ወንድሜ፣ እዚህ ጋር በማታቀው ነገር አትክበ በማያገባህ ነገርም ጥልቅ ማለት ያው ይሄ የሰውኛ ስነ ምግባርም ስላልሆነ ይቅርታ፣ ቃልአብን ጥራው፣ ደውለህ ጥራው። እኔ ከአንተ ጋር አላውቅም፣ አታገኝም። የሚያግባባንም የሚያገናኘንም ነገር ስለሌለ ቃልአብን ጥራውና ከመጣ በኋላ ከእሱ ጋር አወራለሁ እንጂ ከማላውቀው ሰው ጋር ምንም አይነት ወሬ ላልጀምርም እንደማልጀምርም ልነግርህ እፈልጋለሁ። ማትገባት፣ ቆይ፣ ምን ብሎ ላ ምን ታውቃለህ ስለ እኔ? ስለ እኔስ ስለ ምን ብሎ ነው የላከ? ምንም ብሎ አይደለም የላከ። ቆይ አንዴ፣ እዚህ ጋር ቃለብ መጥቷል አልመጣም? ያ ሽንታም የሽንታም ልጅ መጥቷል አልመጣም? ሽንታሙ አንተ ነህ እኮ አልኩኝ፣ ሰውዬው ታቀኛለህ፣ እየነገርኩህ ነው። ታቀኛለህ ስለማታውቀው ሰው እንደዚህ አይነት ወሬ አታውራ ብያለሁ። አሁን ቃለብ ጋር ደውል፣ ደውልለትና ይምጣ የሚያገኘኝ ከሆነ አግኝቶኝ ያለውን ነገር ፈተን በምኒንም ካሁን በኋላ እንዳያስቸግረው ነው ልናገር ነው የመጣሁት። አንተ ጭራሽ እኮ አትወድህም እኮ አንተ። በምኔው ተወደኝ አለች ብለህ ነው ስንት ነገር እንዳሳለፍን ነገረች። ደግሞ ከአንተ ጋር እንደዚህ አይነት ድራማ ጀመራችሁ። አንተ እኮ ነው ጭራጭራውን እየተከተልክ ያለው ማለት ምን ብሎ ልክ ሆኖ የምታውቀው ነገር አለ ስለ እኔ ስለ በእምነት ምን እምታውቀው ነገር አለ? ምን ይታወቃል ደግሞ። ካለ ቆይ ችግር ምንድነው? ችግር ምንድነው? እንደዚህ እንድታወራኝ አልፈልግም። በስነ ስርዓት ስርዓት ባለው መንገድ እንድታወራኝ ነው የምፈልገው። ይሄው እዚህ መቀመጥ እንችላለን። ምን አትገባም እያልኩ ነው። ይሄ ችግር የለውም። ትገባኝ አትገባኝ፣ እሱን እኔ እኔ ካወኩ በቂ ነው። እንድትናገረኝና እንድታስታውሰኝ አልፈልግም። ምንድን ነው የምታውቀው ደግሞ አንተ? ችግር ምንድን ነው ችግርህ ምንድን ነው ንገረኝ አይ ችግርህ ምንድን ነው ንገረኝ ቃልአብ ምን ብሎ ቢልክህ ነው እንደዚህ የልብ ልብ ተሰምቶ የማይሆን ወሬ የምታወሪው ነው ወይስ ብፈልገህ ነው ፎቶውን አላየኸውም እንደ ልክ አይቻለሁ ለአንተ የማሳየህ ማለት ነው ለአንተ የማሳየህ ይሄ ውሻ ይሄ ውሻ ይምጣና ይቅርታ ለቃል አጠቃቀሜ በጣም እያናደደኝ ስለሆነ ደውለህ ንገረው ይምጣና ያኔ እኔ እነሱ ይዋጣልናል። ለማንም እንዳታሳይ ብዬ ለማንም እንደማያሳይ ቃል ገብቶልኝ ነው። ይህን ነገር ላገኘውም፣ ይህን ነገር በስነ ስርዓት፣ በወሬ ልፈተው የመጣሁት አሁን ግን ወደ ጸብ ቀይሮታል። ለአንድ ሰው እንዳያሳይ ነገር ይሆን ነበር። ታዲያ ወደ ጸብ ይቀይሮ። አንተ ምን ታመጣለህ? ነው የማመጣውን አሳየዋለሁ፣ ላንተም አሳየዋለሁ። ችግር የለውም፣ ወንድ ከሆንክ ማሳየት ነው። እየነገርኩህ ነው። በማያገባ ገብተህ ሌላ ነገር ውስጥ እንድትገባ አልፈልግ። አሁን ቆይሽ በማያገባው የገባው ማን ነው? አንተ እኮ ገና መጤ ነህ እኮ እሷ ጋር ስንት አመት እንደሆነ ታውቃለህ? ከበምኒ ጋር ማን? ከአንተ ጋር ረጅም አመት ኮ አሳልፈናል። ከማን ጋር? ከበምኒ ጋር በምኒና አንተ ወይስ ቃልአብ? ብልህ ነው ንገረኝ፣ ቃልአብ ብልህ ነው። ምንድን ነው ወንድሜ? ይቅርታ እዚህ ጋር ቃልአብ ካለ ደውለ ነገር ማለት ደውለ ነገረውና ተው በቃ፣ ወንዘ ቃልአብ ካለ ደውለ ነገረውና መቶ ያናግረኝ። አይ የምትል ከሆነ ቃልአብ ይሁን ፈርቶ ከቀረ ምናምን ይሄን ነገር እንዲያጠፋው። ቃልአብ አንተን ነው ፈርቶ የሚቀረው? ቆይ፣ አዎ እኔን ፈርቶ ምክንያቱም ከዚህ በፊት ምን እንዳደረግኩትና ከዚህ በፊት ምን ላደርገው እንደነበር ያውቃል ነው ወይስ የቀመራችሁት ቀመር ነው ገና አንተ ላይ ቀመር እንቀምር እንዴ ደሞ አዎ ምክንያቱም ይሄ ልጅ የመጣው በፍቅረኛ ፍቅረኛን ትሰማኛለህ ድጋሚ በእንደዚህ አይነት እንትን እንድታናግረኝ አልፈልግም ትሰማኛለህ እጄን ዞር ልታደርገውና ምልት ማመጣውን ምንም የምታመጣው ነገር የለም እዚህ ጋር። እሺ እሺ፣ ትቻለሁ ምንም ነገር ምንም ነገር አይፈጠርም። ይሄ ነገር እዚሁ እንዘጋለን። ግን ካንተ ጋር ሳይሆን ከቃላብ ጋር ነው ማውራት የምፈልገው። ደውልለት። ከቃላብ ጋር ምንም የምታወራው ነገር የለም። እኔ ነው እንድታወራኝ የምፈልገው እዚህ ጋር ምን ከዚህ በፊት ረጅም ጊዜ ኑሮ ማን ማን ዶንኩ ኩላ እኮ አታውቅም፣ ልታውቅም አትችልም። ምክንያቱም በምን ይህን ብጠይቃት አይሻልም? እስኪ ለምን እጠይቃታለሁ? አምናታለሁ። ስንት የሚያማምሩ የፍቅር ጊዜያቶችን እኮ አሳለፍን። አንተ የማይሆን ወሬ አታውራ። ትሰማኛለህ? ይኸው ልጄን አወርዳውን። የማይሆን ወሬ አታውራ። በምን ይሄ ነገር ቢፈጠር ለእኔ የሆነ ነገር ትናገረኝ ነበር፣ ለእኔ የሆነ ነገር ትናገረኝ ነበር። አውቃታለሁ። ስለዚህ በከንቱ አትድከም። አንተም ወደ መጣህ ሂድና ያን ፈሪ ላክልኝ። ከዛ ፈሪ ጋር ማውራት እፈልጋለሁ። ቆይ ፈሪው እኮ አንተ ነህ እኮ። ገና እሱ ለአንተ ይምጣ። እንደ ቆይ ባለፈው እኮ መጥቶ ብዙ ነገር አውርተን ሄዷል አይደል? ከዛ በኋላ ደግሞ ምንም ነገር እንደማያደርግ ምሎልኝ ነው ሄደው። ከዛ ይህን ፎቶ መለክ ቪዲዮ መለክ እርድና ወይ ደግሞ መሰልጠን መስሎት ነው የውለ ወንድምህ። በቃ አትወድህም እኮ አልኩህ እኮ እስቲ ትውደደኝ አትውደደኝ፣ እሱን እኔ ካወቅኩ በቂ ነው። በእኔና በእሷ መሀል ገብቶ ሊያጣላን እየሞከረ ያለው ያ ቃልአብ ነው። አንተ ደግሞ ከዚህ በፊት የፍቅር ጊዜ ነበረን ከዚህ በፊት የሆነ ነገር ነበረን የምትለው ውሸት ነው። ምክንያቱም ቃልአብ ከዚህ በላይ ሆነ ማሰብ የማይችል ሰው ነው። በቃ አእምሮ ከዚህ በላይ ሊያስብ አይችልም። በሌላ መንገድ መጥቶ እኔና በምኒ መለያየት ስለማይችል ብሎ ብሎ ሌላ ሰው ላክ መለያየት እኮ አይገባችሁም ሁለታችሁ። አትወድህም እኮ ነው እኮ እያልኩ ያለሁት ይሄው ወንድሜ አትወደደኝ እያልኩህ እኮ ነው። ችግር የለውም። እሱን እኔና በምኒ ጋር ያሰለፍናቸው ነው የፍቅር ጊዜያቶችን እያየነው፣ እይ፣ ህጻን ልጅ አይታለልም አይታለልን። በዚህ እህ ኤዲት የተደረገ ፎቶሾፕ ላይ ገብቶ የወጣ እንደሆነ ይታወቃል። ወንድሜ ከዚህ በፊትም ቃልአብ ከእኔ ጋር የተነሳችሁ ብሎ ልኮልኛል። ከዛ በተመሳሳይ አሁን አንተም እየላክልኝ ቆይን ያህል ጅል ነው እንዲመስል አይገርም። ምን ያህል እንደምትወዳት ነው ያየሁብኸውን። እሷ ግን አትወድህም። ምን ዋጋ በቃ ተዋት። ለምን አተዋትም? ቆይ ለምን እንደምትዋት። አትወድህማ። ጊዜህን በከንቱ ከምታጠፋ በቃ ተዋት። ከፈለግ ሄደ መጠየቅ ትችላለ። እሷን አትወድህም። በጣም ነው እኮ የምታስጠላት እኮ። እሺ፣ ምንም በል ችግር የለው። ስለማምናት፣ እሷንም ስለማቃት ችግር የለው። አንተ ምንም አልከኝ። የቃልአብ ምንም አስጠንቶ የሚሆን ምን እንደዚህ እንደዚህ በል ብሎ ልኮም ሊሆን ይችላል፣ አላቅም። ብቻ ግን ደጋግሜ ደጋግሜ ልንገር አንተን ማውራት አልፈልግም። እኔ ከእናንተ ጋር ድብብቆች እየተጫወት ከእናንተ ጋር ድምጼን ከፍ እያደረግኩ እያወራው ክብሬን ላወርድ አልፈልግም፣ ላውራህም አልፈልግም። የትኛው ክብርህ ነው ደግሞ የሚወርደው? ስለማታውቀው እሱ ማውራት በጣም ቀላል አይደለም። በጣም በጣም ክብር ነው የነገርኩህ፣ ነው ስለኔ ማውራት በጣም ቀላል፣ ምክንያቱም አታቀኝ ወንድሜ። ስለማታቀኝ ስለኔ ማውራት ይቀላል። ለዛ አሁን ሂድልኝ ሂድልኝና ያን ልጅ ላክል ከቃልአብ ጋር ማውራት ይህን ነገር መፍታት እፈልጋለሁ። ቃልአብ አይመጣም። እኔን እየወራው እኮ ነው፣ እኔን እንድታወራኝ ነው የምፈልገው። እሺ ጋር ከፈለክ እኮ ሄደህ በእምነት መጠይቅ ትችላለህ። ምን ብዬ መጠይቃል? ምንም እንደማትወድህ ነው የምትነግረህ። አታውቅም። አታውቅም ብታውቅ ትነግረኝ ነበር። እውነት ስላሳለፋችሁት ፍቅር እውነት እየተናገርከኝ ቢሆን እሷም ትነግረኝ ነበር። እስ ካላመንከኝ ይሄ ነገር ደግሞ አንተ ውሸታም እንዳያስብልህ የምትፈልግ ከሆነ እዚህ ላይ ብታቆም ይሻላል። ውሸታም እንደሆንክ ደግሞ ላረጋግጥልህ እችላለሁ። ምክንያቱም በምንጠርቸት እዚሁ መጥተህ ማውራት እንችላለን። አይገርምም? የዚህን ያህል ተወዳታለህ ብዬ በፍጹም አልጠበኩም ነበር። አዎ ወዳታለህ ይሰማኛል። እኔ ደጋግሜ አስር እየነገርኩህ እባክህ በቃ እኔ ከአንተ ጋር ከዚህ በላይ እኔ ማውራት መጨቃጨቅ አልፈልግም፣ በዚህ ፀሐይ መድረቅ አልፈልግም እያልኩ ነው። አሁን እኮ ጭቅጭቅ ያሳየኸኝ ፎቶ ያሳየኸኝ ፎቶ ምንም በቃ ምንም የሚያሳምን ጉድ አይደለም። ይሄ ነው የማያሳምን ሆን። አሁን እኮ አንተ ነህ እኮ ማመን እኮ ያልፈለግከው። ምንም ዋጋ እንደማትሰጠ እኮ ነው የሚያሳየው ው ያው እውነትን ቢሆን ማለት እ እውነቱም ቢሆን በቃ የኔጥፋት እኔ እኔን ገፍቻት በቃ ያኔ ትቼ በመጣሁት በዚህ ሁለት ዓመት ውስጥ የተፈጠረውም ነገር በቃ እንደ ኖርማል አልፈዋለሁ። ምንም ሊፈጠር አይችልም። ይበለኝ እያልኩ ነው እኮ በቃ የኔ ጥፋት ነው። ይበለኝ ይሄ ነገር እውነትም ቢሆን ከአንተ ጋር በዚህ ሁለት ዓመት ውስጥ ከአንተ ጋር ሁናም ቢሆን ይበለኝ እያልኩ ነው። የኔ ጥፋት ነው። ለምን ሳይበለኝ ይቅጣኝ። ከዚህ በላይ ወትሮስ ምን አለበትን? እሱ ነው ተበዳይ። ማዘን ለኔ እንጂ ለቀረው ጠክሼ ወርቄ ላታታልኩት እንደ መዳቢ ያማል። ከናንተ በቃ እኔ ልንገርህ፣ ሄደ ነገረው ሊያጣላን እየሞከረ ነው። እኔም ምልህ አንድና አንድ ነገር ቢኖር የእኔ ጥፋት ነው አልኩ። በእኔ ጥፋት የተነሳ ነው። በምኒ እንደዚህ አይነት ነገር አታደርግም፣ አምናታለሁ። ዋጋ አትከፍልልህም እያልኩ እኮ ነው እኮ፣ አትወድህም። በቃ ዋጋ አትከፍልልህም፣ አትወድህም። ምን ያህል እንደምትወደኝ ለእኔ ስትል ከዛ ከዛ ድረስ መጣ። እዚህ ተንከራታ ብዙ ነገር አይታ የሰው ፊት እየገረፋት እኔ ስለሷ መናገር ስለሷ መናገር ቃላት ለመናገሩ ቃላት ያጥረኛል። መናገርም አልችልም። ምክንያቱም እኔ ማወራት እያንዳንዱ ቃል አይመጥናት፣ እያንዳንዱ ቃል ያንስባታል። ምንም በል ምንም አንድ እና አንድ ነገር ምነግርህ አንድ እና አንድ ነገር ቢኖር ትወደኛለች ታፈቅረኛለች እኔም አፈቅራታለሁ ይሄ ሁሉ እንድሜ እንዲህ እያልክ እራስህን አታጣጣ እሷ ምንም አትወድህ ቆይ ምን ቢልህ ነው ቆይ በምን አይነት መንገድ አሳምነው ቢልህ ነው መተህ እንደዚህ እየነገርኩህ ነው አትልፋ እኔ እና እሷን ለመለያየት አትሞክሩ እያልኩ ነው በቃ ብትሞክርም እኔ ልንገርህ ምንም አይነት ማስረጃ መጣ፣ ምንም አይነት ነገር አመጣ፣ እሷ አልወደህም፣ እውነት ነው የሚናገረው እስካላለች ድረስ አላምነህም። ንገር፣ አላምነህም። ይሄ ልጅ እውነቱን ነው፣ ከቃልአብ ጋር ሳይሆን ከዚህ ልጅ ጋር ነበርኩ አቋለሁ ካላለችኝ በቀር አላምነህም እያልኩ። ማመን አለማመን የራስህ ፋንታ። ድጋሚ አትክፋኝ፣ ይሰማኛል። በእጅ እንድትነካኝ አልፈልግም፣ እንደዚህ እንድታወራኝ አልፈልግም። ይሄን ነገር ወደ ጸብ እየቀየርኩ ነው፣ በጣም ራሴን እየተቆጣጠርኩ። ምን ልታመጣ ነው ወደ ጸብ የሚቀየረው እንድታመጣ ነው ምን ልታመጣ ነው እኔ አልናገርህም አልናገርህም ምንም ነገር ብትፈታተነኝ ምንም ብትመታኝ ተራ ተራ ነህ ለእኔ ተራ ነህ አንተ ነህ ይሰማኛል ን ልቀቀኝ እኔ በፀባይ ልለመንህ ልቀቀኝ ምክንያቱም ከተናደድኩ የማደርገውን ስለማለ ምንም አታደርግም ችግር የለውም ከፈለክ በምን ጠርተህ እዚህ ጋር ማነጋገር ትችላለህ እንደማትወድ ነው የምትነግረው በቃ የሆነ ስለማታውቃት ስለማታውቅኝ፣ ለማውራት ቀላል ነው እያልኩ ነው። የኔ አባት እኔን ነው አታውቃት የምትለኛው? አታውቃት ያሳለፍነውን ነገር እኮ ይሄን ላምን አልችልም። ይህን ቪዲዮ ገንዳ ላይ ስትዋኝ ነው እያሳየኛለሁ። እየዋኘች ቅረጻት፣ አትቅረጽ፣ ሌላ ሰው ይሁን ብቻ። እኔ እንጃ፣ አብራችሁ ሄዳችሁ የሚሆን እኔ አላቅም። እየነገርኩ ከኔ ጋር አንዱን ያደረገችውን ነገር ከአንተ ጋር ካረጋችው ነገር ምንም አይነጻጸርም ሁላ ማለት ነው። እንኳን ደስ አለ ካንተ ጋር ይህ ነገር አድርጋ ሊሆን ይችላል። ለቃላብም ደውለ ነገር በቃ ልጁ ሊያምነኝ አልቻለም። በቃ በቃኔ ያላምን አምሮ ይደንሷል። በቃ እንደ እንደአንተ አይነት እንደእናንተ አይነት ሰው ማመን አይችልም። ይሄ አምሮ እሱማ አእምሮማ አእምሮማ እንደ ደነዘማ እያየሁት ከሆነ እዚሁ ይሰማኛል። እስካሁን ታግሻለሁ። አንተ ድጋሚ እንደዚህ አይነት ቃል እንድትናገረኝ አልፈልግም። አሁን ምን እየሆንክ ነው? እሱ ይቅርታ እኔ ሂድ። አስፈላጊ ከሆነ እጠራታለሁ እጠራታለሁ፣ ግን ላይ አልፈልግም። በቃ ወደዛ ውሰደው፣ ይሄ ልጅ ይሄ ልጅ ወደዛ ውሰደውና የምታናግረው ነገር ካለ አናግረው። በምኒን ደውዬ ጠራታለሁ ደውዬ ጠራታለሁ። ስትመጣ ሁሉንም ነገር ከሱ የምሰማው ነው የሚል እስከዛው ግን ወይ ውሰደው፣ ወይ የሆነ ነገር አናግረው፣ ወይ የሆነ ነገር በለው። በቃ ላናግረው አልፈልግም። ሁለት ሆናችሁ ምን ልትሆኑ ነው? ሁለት ወንድሜ ምንም አታመጡም ሁለታችሁም እሺ እኔ ልንገርህ፣ እሱ እስካሁን ታግሶ እዛ እየጠበቀን እዛ እያየህ እየሳቀብህ ነው። ባይገርም ማለት ነው፣ ምክንያቱም ይሄ ነገር በጣም ብዙ ጊዜ ስለተደጋገመብን አዲስ ስላልሆነ ማለት ነው። እየናቅንህ ነው፣ ቢገባህ። እኔ አንተም ብሆን እዚህ ለሰከንዱ ላ አልቆም፣ እሄድ ነበር። አናከኝ ያናከኝምንም እ ያገባኝም በቃ፣ አከበርኩ። ልክ ነህ። እሷ ስትመጣ ደግሞ ከእሱ አንድ አንደበት ሰምቼ እምወስን ነው እንጂ እኔ ካንተ ጋር ምንም አይነት ጭቅጭቅ ምንም አይነት ወሬ አልፈልግ። ደውላት ደውላትና፣ የምትለውን ትሰማለህ።